ይቺ የማዳም ቅመም ከመከራ አትላቀቅ እየተባለች ይመስል የሄደችበት ሁሉ የተገፋች ሕይወት ፊትዋን ያዞረችባት ከርታታ ሆነች። ለዚህ ሁሉ የተመሰቃቀለ ሕይወት ተጠያቂው ደግሞ ይሄ እምነት ጥላበት ብታገባው ወደ ሕይወቷ ያስገባችው ወንድ ነበር። ልቡን በፍቅር አገኘው ብላ ለትዳሬ ሁነኛ ሰው መረጥኩ ያለችው ሰው ብሯን የምታጌጥበት ወርቆቿን ወስዶ ዞር በያላት ከዚህ በኋላ ነበር ሕይወት መልኳን ፊቷን አዙራባት፣ በምታምናቸው ሰዎች ተከድታ የተንከራተተ ኑሮ ለመኖር እየተገደደችው። ወይኔ ጉዴ ወይኔ፣ ምንድን ነው ማረገው? ወይኔ፣ በቤቴ መጥታ ሞተችብኝ። ወይኔ ጉዴ ወይኔ፣ ምንድን ነው ማድረገው? ዛሬ ደግሞ የሞት ጥላው በላዩዋ አንጃበበ፣ ከዚች ድካም ከበዛባት ዓለም ለመሰናበት ሕይወቷ በዚህ መልኩ ለአደጋ ተጋለጠ። ድራማው እንዲህ እንዲህ ያለ ይቀጥላል። በቅርብ ቀን ይጠብቁን።